ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕንሽ ኔትወርክ ዕለታዊ ዜናዎች ይዘን ቀርበናል በቅድሚያ ማርቶቹ የትግራይ ጊዜያዊ አስተዳደር ፕሬዚዳንት ከጠቅላይ ሚኒስትሩ ጋር የክልሉን ግዛት በማስመለስ እና በተፈናቃዮች ጉዳይ ላይ ቅድሚያ ሰጥተው እንደሚወያዩ ገለጹ የአዲስ አበባ ደንብ አስከባሪዎች የመጀመሪያ ዲግሪና ከዛ በላይ ሊኖራቸው ይገባል ተባለ የኤርትራ መንግስት ኢትዮጵያ ግጭትን ለመቀስቀስና ና ምክንያታዊ ለማስመሰል ዲፕሎማሲያዊ መልእክቶችን እየተጠቀመች ነው ስትል በመዲናዋ ደንብ በመተላለፍ ቅጣት ከ330 ሚሊዮን ብር በላይ ለከተማ አስተዳደሩ ገቢ ተደረገ። የኢትዮጵያ ባለስልጣናት የጤና ባለሙያዎችን ማህበር በማገድ ባለሙያዎችን በማሰርና በማዋከብ አሳሳቢ የሆነውን የሀገሪቱን የጤና ችግር መፍታት እንደማይችሉ የሰብዓዊ መብት ተቆርቋሪ ሂውማን ራይትስ ዋች ገለጸ። የትግራይ ጊዜያዊ አስተዳደር ፕሬዚዳንት ከጠቅላይ ሚኒስትሩ ጋር የክልሉን ግዛት በማስመለስና በተፈናቃዮች ጉዳይ ላይ ቅድሚያ ሰጥተው እንደሚወያዩ ገለጹ። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ሌትናል ጀነራል ታደሰ ወረደ ከጠቅላይ ሚኒስትር አብይ አህመድ ጋር በመገናኘት ተፈናቃዮች ወደ ቀያቸው እንዲመለሱ ለማስቻልና በወራሪ ኃይሎች የተያዙ ያሏቸውን የክልሉ አካባቢዎች ነፃ ማውጣት በሚችሉ አጀንዳዎች ዙሪያ ቅድሚያ ሰጥተው እንደሚወያዩ ገለጹ። ሌትናል ጀነራል ታደሰ በክልሉ እያጋጠሙ ያሉ ተደጋጋሚ ችግሮች በዘላቂነት ለመፍታት ከፌዴራል መንግስት ጋር የፖለቲካ ውይይት እንዲደረግ እንጠይቃለን ብለዋል። ፕሬዚዳንቱ ይህን የተናገሩት የተባበሩት መንግስታት ድርጅት የልማት ፕሮግራም የአደጋና የዝግጁነት ቢሮ ምክትል ዳይሬክተር ቱርባን ሳሌህ የተመራ ልዑክ ትላንትና በጽህፈት ቤታቸው ተቀብለው ባነጋገሩበት ወቅት ነው። ፕሬዚዳንቱ ከልዑካኑ ጋር በነበራቸው ውይይት ወደ ጦርነት እንድንገባ የሚያደርግ ምክንያት የለም ሲሉ ገልጸው ተፈናቂዎች ወደ ቀያቸው እንዲመለሱ ለማድረግና የክልሉን የግዛት አንድነት ለማስጠበቅ ከፌዴራል መንግስት ጋር በቀጣይ ተቀራርቦ መስራት ያስፈልጋልን ብለዋል። የአዲስ አበባ ደንብ አስከባሪዎች የመጀመሪያ ዲግሪና ከዛ በላይ ሊኖራቸው ይገባል ተባለ። የአዲስ አበባ ደንብ ማስከበር ባለስልጣን የመጀመሪያ ዲግሪ በላይ ካልሆነ የደንብ አስከባሪ ሰራተኞችን አልቀጥርም መደብም የለውም ብሏል። በአንድ ትልቅ ከተማ ውስጥ የሚሰራ የደንብ አስከባሪ በሚሰራበት ጊዜ እውቀቱን በመጠቀምና በማገናዘብ ለማህበረሰቡ አገልግሎት እንዲሰጥ ከማድረግ አኳያ የመጀመሪያ ዲግሪ በላይ የሆኑ ባለሙያዎች ተቋሙ የሚቀጥር ብሏል። የሚቀጠሩት የደንብ ማስከበር ሰራተኞች ከታወቁ የመንግስት ተቋሞች የወጡ ነው ያለው ባለስልጣኑ፣ ኢንጂነሮች፣ ሲቪል ኢንጂነሮች፣ የጤና ባለሙያዎች፣ የኮምፒውተር ሳይንስ እና ሶፍትዌር በሌሎችም የሙያ ዘርፎች የተመረቁ ናቸው ብሏል። በቀጣይ 2018 በጀት ዓመት በቴክኖሎጂ የታገዘን ከተማ እንድንቆጣጠር ከከተማ አስተዳደሩ ቃል ተገብቶልናል ያለው ባለስልጣኑ በቴክኖሎጂ የታገዘ መንገድ የደንብ መተላለፍና መቆጣጠር እንሰራለን ማለት ሰምተዋል። የአዲስ አበባ ደንብ ማስከበር ባለስልጣን በእያንዳንዱ ቦታ የሚታየው ደንብ አስከባሪ ከ2014 ዓ.ም ጀምሮ በአስጠናው ጥናት መሰረት የቀጠርኩት የመጀመሪያ ዲግሪ በላይ ያለው ሰራተኛ ነውም ብሏል። የኤርትራ መንግስት ኢትዮጵያ ግጭት ለመቀስቀስና ምክንያታዊ ለማስመሰል ዲፕሎማሲያዊ መልዕክቶችን እየተጠቀመች ነው ስትል ከሰሰች። የኢትዮጵያ መንግስት ኤርትራ በኢትዮጵያ ላይ ትንኮሳ በመፈጸምና ሉዓላዊነትንና የግዛት አንድነትን በመጣስ ለመክሰስ የተባበሩት መንግስታት ድርጅት ዋና ጸሐፊና ለበርካታ ሀገራት መንግስታት ዲፕሎማሲያዊ መልዕክቶችን ልትልክ ስትል ኤርትራ ቅሬታ አቀረበች። ይህም ግጭት ለመቀስቀስና ምክንያታዊ ለማስመሰል የሚደረግ ጥረት አካል ነው ስትል የኤርትራ ማስታወቂያ ሚኒስቴር ትላንትና ሰኔ 19 ባወጣው መግለጫ ከኢትዮጵያ መንግስት ባለፉት ቀናት የዲፕሎማሲያዊ ዘመቻዎችን አጠናክሯል ሲል ገልጾ መልእክቶቹ እያየ ለመጣው የጦርነት አጀንዳ ላይ ድጋፍ ለማግኘት አለም አቀፉ ማህበረሰብ ለማሳመን ያለመ ግልጽ ዘዴ ነው ብሏል። እንደ ሚኒስቴሩ ገለጻ የመንግስት በርካታ የጦር መሳሪያ ግዢዎች እና መንግስትን የማዳከም በርካታ ጥረቶች ላይ መሳተፉን ገልጿል። ምንም እንኳን እነዚህ ድርጊቶች ለኤርትራ ሉዓላዊነት እና ግዛት አንድነት እንዲሁም ለቀጠናው መረጋጋት ከባድ ስጋት ቢጥሉም ኤርትራ በትዕግስት አልፋለች ብለዋል። የኤርትራ መንግስት መግለጫውን ያወጣው ትክክለኛነቱ ያልተረጋገጠ የኢትዮጵያ የውጭ ጉዳይ ሚኒስቴር ደብዳቤ በቅርቡ በሚዲያ መሰራጨቱን ተከትሎ ነው። በአዲስ አበባ ከተማ ደንብ መተላለፍ ግለሰቦች፣ የግል ድርጅቶችና የመንግስት ተቋማት 397 ሚሊየን ብር ለከተማ አስተዳደሩ ገቢ መደረጉን የከተማ አስተዳደሩ ደንብ ማስከበር ባለስልጣን አስታውቋል። የአዲስ አበባ ከተማ የደንብ ማስከበር ባለስልጣን ስራ አስኪያጅ ሻለቃ ዘሪውን ተፈራ በከተማ የደንብ መተላለፍ 698 በመቶ መቀነሱን ገልጿል። ስራ አስኪያጁ ይህን የተናገሩት ትላንትና በተካሄደ የባለስልጣኑ መስሪያ ቤት 2017 በጀት አመት እቅድ አፈጻጸም እና የግምገማ የውይይት መድረክ ላይ ነው። የባለስልጣን መስሪያ ቤቱ ምክትል ስራ አስኪያጅ አቶ ከፍ ያሉት አዲስ በበኩላቸው በተያዙ ዓመት በአዲስ አበባ ከተማ የደንብ መተላለፍ መቀነስ ቢቻልም አሁን የደንብ ጥሰቶች መኖራቸውን ተናግረዋል። ያክለውም በከተማችን ጨለማን ተገን በማድረግ ና ቀንም ህገ ወጥ ግንባታዎች እየተከናወኑ መሆኑን ገልጸው ህገ ወጥ የወሬት መረራና ግንባታ ካለፉት ዓመታት አንጻር በተያዙ ዓመት መቀነስ መቻሉን ገልጸዋል። በአዲስ አበባ ከተማ ውስጥ ሰባ ሁለት ወንዞች ከብክለት ለመከላከል ውስጥ ለውስጥ በመሄድ ቆሻሻ የሚለቁ ቱቦዎችን በመለየት ሰፊ ስራ ሰርተናል ብለዋል በዚህም በተደረገ ቁጥጥር ከብክለት እንድትቆጠቡ የተነገራቸው ተቋማት ከድርጅታቸው ባለመቆጣፋቸው በተደጋጋሚ መቀጣታቸውን አስታውቀዋል የኢትዮጵያ ባለስልጣናት የጤና ባለሙያዎች ማህበርን በማገድ ባለሙያዎችን በማሰር እና በማዋከብ አሳሳቢ የሆነውን የሀገሪቱን የጤና ችግር መፍታት እንደማይችሉ የሰብዓዊ መብት ተቆርቋሪ ሂውማን ራይትስ ዋች ገለጸ ሂውማን ራይትስ ዋች የጤና ባለሙያዎች ያነሷቸውን ተገቢ ጥያቄዎች ትርጉም ባለው ውይይት መፍታት አለባቸው ሲሉ የተቋሙ የአፍሪካ ምክትል ዳይሬክተር ላቲቪያ ባደርን ዋቢ አድርጎ ረቡዕ ሰኔ 18 2017 ዓ ም በወጣው መግለጫ ሰፍሯል። የሕክምና ባለሙያዎቹ ከደሞዝ መመጣጠን፣ ከጥቅማ ጥቅም፣ የሙያ እድገት እድሎች፣ እንዲሁም ከምቹ የስራ ቦታ እና የስራ ቦታ ነጻነት ጋር በተያያዙ ባለ አስራ ሁለት ነጥብ ጥያቄዎችን ለጤና ሚኒስቴር ሚያዝያ 3 2017 ዓ ም ማቅረባቸው ይታወሳል። ለጥያቄዎቻቸው ምላሽ ባለመሰጣቸው ከግንቦት 1 2017 ዓ.ም ጀምሮ ሙሉ ለሙሉ የስራ ማቆም አድማ አድርገው ነበረ። አድማውን ተከትሎ መንግስት በጤና ባለሙያዎች ላይ እስር፣ ማዋከብ፣ የስራ የማባረርዛቸው አዲስ የስራ ቅጥር ማውጣትና ሌሎችም ጫናዎች መድረሱን ተቋሙ በመግለጽ አስፍሯል። ከዚህም ጋር ተያይዞ የስራ ማቆም አድማ ጋር ተያይዞ አመራሩ ታስረውበት የነበረው የኢትዮጵያ ጤና ባለሙያዎች ማህበር ሰኔ 5 2017 ዓ.ም በኢትዮጵያ የሲቪል ማህበረሰብ ድርጅቶች ባለስልጣን ታግዷል። የኢትዮጵያ ጤና ባለሙያዎች ማህበር እገዳን በአስቸኳይ እንዲነሱ ሁማን ራይትስ ዋች በዚህ መግለጫው ባለስልጣናቱ የጠየቀ ሲሆን አክሎም የጤና ባለሙያዎቹ ቅሬታዎች በአግባቡ ይፈቱ ብሏል። አድማጭ ተመልካቾቻችን ከቶፕኒች ኔትወርክ ለለቱ ያዝናቸው ዜናዎች ነበሩ። መልካም ቆይታ።